የሚከተለውን ቪዲዮ ተመልከታችሁ እስኪ እናንተ ፍርድ ስጡ። ዘውዱ እጅጉ ይባላለሁ ዛሮታ ቅዱስ ሚካኤል የህንፃ ኮሚቴ ሰብሳቢ ነኝ። ይሄ ቤተክርስቲያን የፈረሰበት ምክንያት በመንግስትና በህወሀት ጦርነት ምክንያት 2014 ነሐሴ 27 ቀን ሙሉ ቀን ውጊያ ተደርጓል። ቤተክርስቲያኑ ይሄ የምታዩት አሁን በቆርቆሮ በወዳደቀ ቆርቆሮ እና ባለው በፈራረሰው ቆርቆሮ ጠግነን ሚእመኑ ካህናቱን ቋራቢያንም እዚው ወድቀው ይገኛሉ። ቤተክርስቲያኑ ሆዲያ ነው ነው ጀምር ነው ሆዲያ ነው። አሁን ግን ምንም አማራጭ ስናጣ ለጊዜው በቃ ባለው ቆርቆሮና ባለው ከኛ በሚገኙ እንጨቶች ነገሮች አቋቁመን እየተገለገልን ነው። ግን ይሁን እንጂ ያም ሆኖ እንደምታዩት በባህር ተነኮር ነው ያለ። ይሄው ማያ ቅድሳት ውሃ ላይ ነው። ካህናቱም ሆነ ምእመኑ ያው እንደምታዩት ነው። እኛም ለመስራት የአቅም ጥረት አለብን። ህዝባችን ደሃ ነው። ዋግ እንደምታውቁት እንደሚታወቀው ችግርተኛና ረሃብተኛ መሆኑ ይታወቃል። ትም አይደለም ቤተክርስቲያን ለመስራት ቀርቶ ለካህናቶች ለሚያገለግሉት ደሞዝ ለመክፈል እኮ የሚያጥረን ህዝቦች ስለሆነ ያለ ቤተክርስቲያን ስለማይሆን ያለንን ክርስቲያን የሆነ ተወላጅም የሆነ ያልሆነ በሃይማኖት የተጠመደ በሙሉ አምስት አስር እንዲደግፈንና እንዲረዳን እንፈልጋለን። አምኖ በአቅም እጥረት ይኸው ሁለት ሺ 15 የጀመር ነው። አሁንም እንደተጀመራል። ሚደግፈንም የሚረዳንም ስላጣን ያ እዝበ ሲፈርስ ለወገን ደራሽ ወገን ነው፣ ለቤተ ክርስቲያን ደራሽ ቤተ ነው በሚል አቅማችን ያለችንን ጉልበታችን አሟጠን ተሰልፈን ነበር። አሁን ግን የሚረዳን ስላጣን ዝሮዝሮ በዚህ ምክንያት ቤተክርስቲያኑ ቆሞ ይገኛል ማለት ነው። አንዳንድ ወገንም ሆነ ተወላጅም ያልተወለደም እንዲረዳን ብለን የኢትዮጵያ ንግድ ባንክ 1061 86 72 87 9 ነው። የኢትዮጵያ ንግድ ባንካችን ሁለተኛ ደግሞ አቤሲኒያ 18 ሰላሳ ሶስት ስልሳ ሰባት ሰማንያ ሰባት ይህ ቤተ ክርስቲያን በጅምሩ ቀረ። ይህ ቤተ ክርስቲያን ጫካ ዋጠው። እንደዚህ አምሮበት፣ እንደዚህ ተውቦ ተጀምሮ ነበር፣ ግን በአቅም እጥረት ምክንያት እንደዚህ እንደምታዩት ጫካ ሆኖ ቀርቷል። እባካችሁን ተባብረን እንርዳቸው፣ እናግዛቸው። ምክንያቱም ገጠር ውስጥ ነውና፣ ደግሞም እኔ ብቻዬን ልስራው ፍቀዱልኝ የሚል ባለሀብት ባለጠጋም ካለ እነሆ በሩ ክፍት ነው። ይህን በማድረግ ደግሞ እዛ አካባቢ የሚኖረውን ድሃ ህዝብ ድሃ ገበሬ እረፍት ሰጠዋል፣ ታሳርፈዋል፣ ከጭንቀት ከስቃይ፣ ከፈጠና ምክንያቱም ይሄን ቤተክርስቲያን ለመስራት በየጊዜው በየሰዓቱ ምንም ሳይኖራቸው ብር አውጡ፣ ጥሬ አዋጡ፣ ጥሬ ሽጡና አምጡ እየተባሉ አሁንም የአካባቢው ገበሬ ችግር ላይና መከራ ላይ ነው ያለው። በዚህ ቤተክርስቲያን ምክንያት ብዙ ሰው የተቸገረ ነው ያለው። ምክንያቱም ያህዝብ ያገበሬ ያ አርሶ አደር መቁረብ ይፈልጋል፣ ማስቀደስ ይፈልጋል፣ መጸለይ ይፈልጋል። ቤተክርስቲያን ደግሞ ያስፈልገዋል። በዚህም የተነሳ ባለ በሌለ አቅሙ ምንም ሳይኖረው የእርዳታ ጥሬውንም ከመንግስት የተቀበለውንም ጥሬ እየሸጠ ለዚህ ቤተክርስቲያን የሚያውልበት አጋጣሚ እንዳለ መረጃ አግኝቻለሁ፣ መረጃ ደርሶኛል። ያሳዝናል። እና ምንም ሳይኖራቸው እየተቸገሩ እየተሰቃዩ ያሉ ገበሬዎች አሉና እነዚህን ገበሬዎች ላሳርፋቸው፣ ይህን ቤተክርስቲያን ብቻዬን ልስራው የምትል ካለ እነሆ በሩ ክፍት ነው።